የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ፣ ዲነል ኢስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው፣ አንድ ተራ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ ዌል ይህ ሰውዬ ሲናገር እንደሰማችሁት መንሱር የሚባለው ሀቢባ ቤት ተራ በሚል ለእኔ እንደሆነ መረጃዎች ደርሰውኛል የተናገረው ተራ ማለት ለስድብ ከተጠቀመው ተራ ሰው እዚህ ግባ ማይባል የሚለውን አንድ በአንድ በመረጃ ነብዩ ላይ አፕላይ አድርገን እናሳየዋለን ተራና የተናቀ የተዋረደ ቆሻሻ ማን ነው የሚለውን በመረጃ ላሳያችሁ በአንድ ወቅት ነቢዩ ወደ ሆነ ቦታ ይሄዳል። በዛ ቦታ ላይ ሲሄድ አንዲት ሴት ጡት የምታጠባ እስከ ሞግዚቷ ያገኛል። ያቺ ጡት የምታጠባ ልጅ ያላት ሴትን ወደ ቤቷ ሲገባ ያያታል። ከዛ እንደዚህ ይላል፣ ወን ፕሮፌት ኢንተርራፖን ር ሂሴድ ቱ ር ጊቭ ሚ ዩር ሰልፍ ኢን ሜሬጅ አዝ ኤ ጊፍት። ወደ እሷ ይገባና ምን ይላታል? ራስሽን በጋብቻ ለእኔ ስጭኝ ይላታል። እንግዲህ ልብ በሉ፣ ጡት የምታጠባ ልጅ ያላት ሞግዚት የያዘች ነች። የደው ምን ይላታል? በጋብቻ ብቻ ራስሽን ለእኔ ስጭኝ ይላታል። እንግዲህ ባል ቢኖራት ነው ጡት ምታጠባ ከሆነች። ሺ ሰይድ ካን ኤፕሪንስስ ጊፍ ሀርሰልፍ ኢመሬት ቱ አን ኦርዲነሪ ማን። ምን ብላ መለሰችለት? እሷም ንግሥት ለተራ ወንድ ራሷን አሳልፋ ትሰጣለችን? ብላ መለሰችለት ማለት ነው። ዊች ሚንስ አንተ ተራ ወራዳ ስትሆን እኔ ንግስቷን እንዴት ነው አግቢኝ የምትለኝ ብላ ምላሽ ሰጠችው ማለት ነው። እኔ እስከ ዛሬ ድረስ መንሱር፣ የትኛዋም ሴት ለጋብቻ እንኳን ጠይቂያት አልጠየቅኩም እንጂ ብጠይቅ ተራ ወራዳ ስትሆን እንዴት እኔ ንግስቷን ለጋብቻ ትጠይቃለህ ትጠይቃለ ብላ ምንቀኝ ሴት እንዳሌለች ተስፋ አደርጋለሁኝ። የለችም ትኖራለችም ብዬ አልጠብቅም። ነብዬ ግን ተራ ስለሆነ ንግስት ለተራ ወንድ እራሷን አሳልፋ ልሰጥ አትችልም ብላ መልሳለታለች ማለት ነው። ሶ ተራህ ያልከው ነብይህ እንደሆነ በዚህ ሀዲስ ላይ መረዳት እንችላለን። ሀዲሱ ሳሂህ ነው፣ ሳ አልቡካሪ 5255 ላይ ማለት ነው። ታዲያ ሙሐመድ በዚህ ችግር ውስጥ በመግባቱ የሚያገባው ስላጣ እስከ 25 ዓመት ድረስ ያለው አማራጭ ምንድን ነው? እሱ አሮጊት የነበረችውን ከድጃን ማግባት ነው። ከድጃንም ደግሞ አባትየው ተራ ስለሆነ ሊድረው አልፈለገም። ድጃ አባት ስለናቀው ሙሐመድን ተራ ሙሐመድ ተራ ሰው ስለሆነ ይሄንንም ስትሮፍ ጠባሪ ላይ ታገኙታላችሁ። ቮሊም 6 ፔጅ 49 ላይ ታሪኩን ታገኙታላችሁ። የዋ ስክሪኑ ላይ ያለላችሁ አንብቡት። ሙሐመድ ምንድነው ያደረገው? ከከድጃ ጋር ተማክረው አባቷ የከድጃን አባት አስክሮ መጠጥ አጠጥቶ እህ፣ ከዛ በኋላስ ከድጃን ልክ እንዲያጋባው አደረገ ማለት ነው። በስካር ከድጃን አገባ ማለት ነው። አስክሮ አባቷ። ልብ በሉ፣ ለምንድን ነው ያደረገው? አባቷ እህ፣ መሐመድ ተራ ስለሆነ ሊድርለት ስላልፈቀደ ማለት ነው። ስለዚህ መሐመድ ተራ ነው ማለት ነው። ተራ ብቻ ሳይሆን እዚህ ግባ ማይባል መሆኑንና የተናቀ የተጠላ እንደነበረ እንዳስጠጋችሁ ሱራ 93 ቁጥር 6 ላይ የቲም ሆነ አገኘህምና አላስጠጋህምን ይላል። አስጠግቶሃል። ስለዚህ የተናቀ የተጠላ የተዋረደ ስለሆነ የምን ሆነ ጥገኝነት የተጠየቀና የተጠጋ ውችዝ ገሌ ገብቶ የኖረ ነው። ማንጋ ነው፣ ገሌ ገባው በ25 ዓመቱ አርባ ምናምን ዓመቷ ላይ ከድጃጋ ማለት ነው። እንዴት የተናቀ ስለሆነ ተራ ሰው ስለሆነ እሷን ለማግኘት አባቷን አስክሮ ገሌ ገባ ማለት ነው። ደሃ ስለነበረም ደግሞ ቁጥር 93ኛው ሱራ ቁጥር 8 ላይ ደሃ ሆነ አገኘህ አከበረህም ይላል። ሙሐመድ ምን ነበረ? ደሃ ነበረ ማለት ነው። በሐፍት የተመነጻደከው መንሱር፣ ነብይህ ደሃ ነበረ አከበረህም ይላል። እንዴት ነው ሙሐመድ የከበረው ሲባል ደግሞ ተፍሲር ኢብን አባስ ምን ይላል? ተንዊር አልሚቅባስ ሚን ተፍሲር ኢብን አባስ እንደዚህ ይላል he of ከዲጃ በማን የከበረው ይላል በከድጃ ገንዘብ ነው የከበረው ይላል። ስለዚህ የሙሐመድ ሀፍቱ ማንነው? የከድጃ የከዲጃ። ስለዚህ በዘመንኛ ቋንቋ ስኳሬ የሚባለው ማለት ነው። እሷን አለድሜው በወጣትነቱ አሮጊቷን ከድጃን በማግባት ከብረዋል ማለት ነው። በቀን አንዴ እንኳን ማይበላ አለ ሙሐመድ በቀን አንድ ጊዜ የሚበላው በማን ነበረ? ሹገር ማሚ የነበረችውን ከዲጃን እሷ ነበረች በቀን አንዴ ምግብ የምትሰጠው። ማስረጃ ሳያል ቡካሪ ሐዲስ ሶስት ላይ እንደዚህ ይላል። ሙሉ እናንተ አንብቡት። ሂ ውድ ቴክ ዊዝ ሂም ዘ ጆርኒ ፉድ ፎር ዘ ስቴይ ኤንድ ዘን ካም ባክ ቱ ሂዝ ዋይፍ ከዲጃ ቱ ቴክ ሂዝ ፉድ ላይክዋይዝ አገን ቲል ሰደንሊ ዘ ትሩዝ ዲሰንድድ አፖን ሂም ዋይል ሂ ዋዝ ኢን ዘ ኬቭ ኦፍ ሄራ። በኬቭ ኦፍ ሄራ ውስጥ በነበረበት ሰዓት ላይ ምግቡን ይዞ ነበረ ከዛ ምግቡን ከበላ በኋላ ምን ያደርጋል? እንደገና ተመልሶ መጥቶ ወደ ሚስቱ ጋር ከሚስቱ ምግብ ይዞ የሄድ ነበር ይላል። ስለዚህ ሹገርማሚ የነበረችው ከድጃ ምግቡን በቀን አንዴ እየቋጠረ የተሰጠው ነበረ ማለት ነው። እኔ እግዚአብሔር የተመሰገነ ይሁን ብቸገርም በቀን አንዴ እንኳን ባልበላም እህ ጥሬ ግሬ በራሴ ነው እንጂ እንደ ሞሐመድ እህ አሮጊቷን አግብቼ በዛ የሚቋጥርልኝ ስላልነበረ ነው። አንድ ቢሊየን ምናምን በላይ ተከታይ ያለውን እስልምና አለ ሙሐመድን የሚከተሉትና የእስልምና ተከታዮች ምን አይነት ናቸው ሲባል ሙሐመድ ይመልሳል። ሳያል ቡካሪ 1913 ላይ ደ ፕሮፌት ሴድ ነቢዩ እንደዚህ አለ ዊ አር አን ኢሊትሬት ኔሽን እኛ መሀይም ህዝቦች ነን አለ። ስለዚህ ተከታዮቹም እሱም ምንድናቸው ማለት ነው መሀይማን። አንድ ቢሊየን መሀይማን ቢኖሩ ታዲያ ምን ትርጉም አለው? አንድ ቢሊየን ተውና ትሪሊየን ብትሆኑ ምንድነው እሱ ታዲያ ለውጡ? ስለዚህ ወንድማችን መንሱር የነቢይን ሱና እንደምትከተል ከአንዳንድ ቪዲዮዎች ላይ ለማየት ሞክሬያለሁ። አንተም ሹገር ለማጫወት ከድሜህ እንደዛ ነገር ለገንዘብ ብለህ እንደዛ እንደዛ ነገር ውስጥ ልምምድ ውስጥ እንዳለህ አቃለውኝ ማለት መረጃዎች ስለደረሱኝ፣ ዛ ማችፋር መሄድ አልፈለግኩም ቪዲዮዎችን አምጥቼ ማሳየት አስፈላጊ ስላልሆነ ማለት ይህም ቪዲዮ የሚመለከቱት ክርስቲያኖች ስላሉ፣ ለሙስሊሞች ግን ሱና ነው። ሙሐመድ ያደረገውን ሱና ነው የተገበርከው። እኔ ግን እንደዛ ማድረግ ስለማልችል ነው። በቀን አንዴ ባልበላም እንኳን ገንዘብ ለማግኘት ብዬ ገንዘብ ያላትን ሴት እንደ ነቢይ ተጠግቼ እንደ መዥገር ደሟን ልጠጣ እንደዛ ነገር ላደርግ ስለማልችል ነው። አንድ ጥቃሳ ጭርር ብሎ የሚያለቅሰው ህፃኑ ልጅ ተናትወድ ሲወጣ አንድ ጥቃት ስለሚፈጸምበት ነው አሉ። ነብዩ አለ ሰላት ወሰላም ኢብሊስ ለዒን ላዕነቱላህ አለይ ያንዳንዱ ልጅ እናቱ ምጥ በምትያዝበት ጊዜ በተጠንቀቅ ይቆማል ማለት ነው፣ አጠገቡ ይቆማል። ልክ ዱብ ሲል በቁንጥጫ ይዞ ልምዝግ ያደረገዋል። ረር ብሎ ያለቅሳል ልጁ ማለት ነው። ያኔ ለምንድነው እንደዛ የሚባለው? ሸይጣን ቆንጥጦት ነው አሉ እና ሽንጡ ላይ ሲመዘልገው ርር ብሎ ያለቅሳል በጥፍሩ ሲንግል ቨርስ ሲንግል ቨርስ ከቁራናችሁ ላይ ኢየሱስ ክርስቶስ ወይንም የክርስቲያኖች አምላክ ጥንቆላን አስተምሯል የሚል አሰጡኝም። አንዲት አንዲት ቨርስ አሰጡኝም። የክርስቲያኖች አምላክ ጥንቆላን እንዳስተማረ ሰሞኑን ክርስቲያኖችን ለማጥቃት ፐርፐስሊ ታስቦበት ጥንቆላ መተት አሰራችሁብን በሚል ቤታቸውን ማፍረስ እየሰራችሁ ያላችሁ ስህተት ነው። በእኛ ዘንድ ጥንቆላ፣ ሟርት፣ ድግምት አይሰራም፣ የተመጣ ነው በክርስቶስ ኢየሱስ ስም። ፊልጵስዎስ ምዕራፍ ሁለት ቁጥር ዘጠኝ እስከ አስር በሰማይ በምድር ከምድር በታች ሁሉ በክርስቶስ ስም ይንበርከካሉ። ኢየሱስ ስም ኃያል አምላክ ሁሉን መግዛት የሚችል ሁሉን ማድቀቅ የሚችል ሁሉን መተባበር የሚችል ነው በእርሱ ለሚያምን የዘላለም ሕይወት የሚሰጥ ዮሐንስ ምዕራፍ 3 ቁጥር 16፣ በእሱ ለሚያምን የዘላለም ሕይወት የሚሰጥ ነው። በእኛ ዘንድ ድግም ሟርት አይሰራም፣ የተመታ ነው። ማርቆስ 16 ቁጥር 17 ለሚያምኑ እኚህ ምልክቶች ይከተሏቸዋል ይላል። አጋንንትም በስም ያወጣሉ ይላል። ያ ስም ማን ነው? ከስም በላይ ከስሞች ሁሉ በላይ ሆነ ከሰማይ በምድር ከምድር በታች ኢየሱስ የሚባል ስም አለ። እኛ የእግዚአብሔር ልጆች ነን፣ የፈጣሪ ልጆች ነን። ሮሜ 8 ቁጥር 15 እንደሚናገረው አባት ሆይ ብለን የምንጠራበትም መንፈስ ተሰጥቶናል። አዎ ያ አባት ነው። ጌታዬን እኔ አባቴ እለዋለሁ፣ አምላኬን አባቴ እለዋለሁ፣ ፈጣሪን አባቴ እለዋለሁ። አንተ አትችልም። ማቴዎስ 6 ቁጥር 9፣ ሉቃስ 11 ሉቃስ 11 ቁጥር 2። ዘወትር በጸሎቴ አባታችን ነው እንለዋለን። የአባት ማን ነው? የሰላም አለቃ የሆነ የዘላለም አባት የሆነ ፍቅር የሆነ ማን ነው? ኢሳይያስ 9 ቁጥር 6 አለቅነትን የተሸከመ ፍቅር የሆነ ያ ማን ነው? ክርስቶስ ኢየሱስ ይባላል። ሁሉም መግዛት የሚችል ሁሉም መተባበር የሚችል ሁሉም ማድቀቅ የሚችል አጋንንት በስሙ የሚንበረከኩለት ማን ነው? ክርስቶስ ነው። ወዳጄ ና ወደ ህይወት ና፣ ወደ ብርሃን ከጨለማ ውጣ። በሞቱ አድኖናል። በሞት የጠብ ግድግዳን አድቅቆ ሰባብሮልናል፣ ከፍቶልናል፣ ከሴጣን ሥርዓት ነፃ አውጥቶናል። ኢሳያስ ምዕራፍ 53 ላይ ከቁጥር አንድ ጀምረህ አንብበው። በእርሱ ሞት እኛ ህይወት አግኝተናል በእርሱ ሞት እኛ ሰይጣንን ድል አድርገናል። ሰይጣንን እንቀጠቅጠዋለን። እኛ ላይ ኃይል የለውም፣ ብርታት የለውም፣ ስልጣን የለውም። እኛ የክርስቶስ ነን፣ እኛ የብርሃን ልጆች ነን። እናንተ ግን ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ግን የጨለማ ልጆች ናችሁ፣ የዲያብሎስ ልጆች ናችሁ ይላል ስለነኛዎቹ ሲናገር የእርሱን ስራ ልታደርጉ ትወዳላችሁ። አስቀድሞ ነፍሰ ገዳይ ነበረ፣ እናንተም እንደሱ ነፍሰ ገዳይ ናችሁ ይላል። ስለሚያምኑት ሲናገር ዮሐንስ ወንጌል ምዕራፍ 16 ቁጥር 1 ጀምሮ እንዳትሰናከሉ ተጠንቀቁ ይላል። የሚገድሏችሁ ይመጣሉ ይላል። ያዷችኋል ይላል። ሲያዷችሁ እግዚአብሔርን ያገለገሉ ይመስላችኋል ይላል። በማረድ እግዚአብሔርን አታገለግልም። ፈጣሪና ታስደስትም በማረድ ና ወደ ብርሃን ከአጋንንት ስራት እንድወጣ ናውጣ ከዚህ ጨለማ ውስጥ ክርስቶስ ብርሃን ነው። አጋንንት በስሙ የሚንቀጠቀጡለት አያል አምላክ ነው፣ ፍቅር ነው። እኛም በፍቅር ነው የምንከተለው። እንደሚታረዱ በጎች ተቆጠርን ይላል ሮሜ 6 ሮሜ 8 ቁጥር 36 ጀምሮ ዞትር ደማችንን እያፈሰስም የምንከተለው የገባን እውነት ስላለ ነው። የዲያብሎስ መጫወቻ አንሆንም። በእኛ ዘንድ ድግምት ሟርት አይሰራም፣ የተመታ ነው አባቴ። ስለዚህ ክርስቲያኖችን ለማጥቃት ፐርፐስ ሊታስቦበት ልክ ሴጣን እኛ እንደምንጠራ ተደርጎ የሚሰራው ናሬሽን መቅጠት አለበት። ታፍሩበታላችሁ ባይዘ መሐመድን በጣም ነው የምትሸማቀቁበት፣ ነው ል መሐመድ ያሸማቅቃችሁ። አሁን ላይ ቲክቶክን እያደረግ ነው ያለነው ምንድን ነው ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና በነገራችን ላይ በቲክቶክ ላይ ውስታዞች ሁሉ የሙሐመድን ስም ሲነሳ ከክርስቲያን ተወያዮች እስከሚሸሹ ድረስ ያፈሩበት ምክንያት እፎይ ወይም ሌሎች አካላት እኛ ስላሳፍርናችሁ ሳይሆን ቁርአናችሁን፣ ሐዲሳችሁ ላይ የተመዘገበው ነገር መሐመድን የሚያዋርድ፣ መሐመድን የሚያንቋሽሽ፣ የመሐመድን ክፉ ባህሪ ሁሉ የሚዘረዝር መጽሐፍ ነው። በነገራችን ላይ ቁርአናችሁ ነብያችሁን ብቻ ሳይሆን ክርስትናን፣ የክርስትናን ትምህርት በስህተት ክርስትና የማያስተምረው ነገር ያስተምራል እያለ ክርስቲያኖችን አላህ ያጥፋቸው ክርስቲያኖችን ግደሏቸው፣ ክርስቲያኖችን አሳዷቸው፣ የማያስተምሩትን ትምህርት ሶስት አምላክ ያመልካሉ መሬም ኢሳንና አላህን ሥላሴ አድርገው ይዘዋል እያለ የሚያጭበረብር የሚዋሽ መጽሐፍ ነው የያዛችሁት። ስለዚህ እፎይ ሳይሆን መከሰስ ያለበት ወይም እኛ ሳንሆን መከሰስ ያለብን መከሰስ ያለበት ሀዲሳችሁና ቁርአናችሁ መሐመድን የሚያንቋሽሽ መሐመድን የሚሳደብ ታሪኮች፣ ድርጊቶች፣ ንግግሮችን መዝግቦ የያዘው ቁርአንና ሀዲስ ነው። እባካችሁ ሙስሊሞች ንቁ። ሰውን ከማሳደድ ሰውን ለመግደል ከመሞከር በሰዎች ላይ ኃይል ከመጠቀም ይልቅ ቁርአናችሁና አዲሳችሁን እንደገና ብትመለከቱ ጥሩ ነው። በተለይ በተለይ ሀዲሳችሁ የመሐመድን ባህሪ ዝርዝር አድርጎ ነው የሚናገር። እኛ ምን እናድርግ ታዲያ? ውይይት ጀመራችሁ። ሀዲስ እና ቁርአን ይዛችሁ መጽሐፍ ቅዱስን ለመተቸት ሞከራችሁ። እኛ ደግሞ ሀዲሱ ላይ የተጻፈውን ማንበብ ጀመር። እያነበብን በመጣ ጊዜ ሙሐመድን የሚያቋሽሽ ሙሐመድን የሚያሰድብ ሙሐመድን ዝቅ አድርጎ የሚመለከት ሀዲስ ነው ያላቸው። እኔ ሙስሊም በነበርኩ ሰዓት ምንም እንደዚህ ያለ ባህሪ ያለው ብዬ አስቤ አላውቅም ነበር። በኋላ ላይ ነው ሀዲስ እና ቁርአን እያነበብኩ ነበር። በኋላ ላይ ነው ሀዲስ እና ቁርአን እያነበብኩ ስመጣ የሙሐመድ ባህሪ ከሰማሁት ተቃራኒ፣ ከማስበው ተቃራኒ ሆኗል። ወይ ሐዲሱን አስወግዱት። ሐዲስ ላይ የተመዘገቡትን ሁሉ አጥፉ። የሙሐመድን ስም መልሱለት። ሙሐመድ እንደዚህ ያለ ክፉ ባህሪ ከሌለው ሐዲሳችሁን በተለይ መቅደድና ማስወገድ ነው ያለባችሁ። ያኔ ሙሐመድ ስም ይመለሳል። ያኔ ሙሐመድ በቁርአን የተጠቀሰለት የባህሪ አርያ የሚለው ነገር መልኩ ይመለሳል። ሐዲስ ግን ካነበባችሁ፣ ሐዲስ ላይ የተመዘገቡትን ካያችሁ በፍጹም እኛን ሳይሆን መናገር ያለባችሁ ሀዲሳችሁን ነው። እኛን ሳይሆን መናገር ያለባችሁ ሙስሊም ምሁራኖች ስለ መሐመድ የመዘገቡትን ነው። በተለይ በተለይ አይሻ ዘገበችው የተባለው ሀዲስ በሙሉ በሚባል መልኩ የሙሐመድን ክፉ ባህሪ የሚዘረዝርና የሙሐመድን ክፉ ባህሪ የሚተረክ ነው። እባካችሁ ሀዲሳችሁ ላይ ትኩረት አድርጉ። ሀዲሶቻችሁን ተመልከቱ። ዶኢፍ ሀዲሶች እኮ አይደሉም። ሰሂህ የተባሉ ቡሃሪና ሙስሊም ላይ የተመዘገቡ ናቸው። ስለዚህ እፎዬን ብታስሩት ሌላ ሰው ገልጦ ማንበቡ አይቀርም። አደባባይ ላይ መታየቱ አይቀርም። እኔም ብታስሩኝ ሌላ ሰው ደግሞ ከፍቶ ማንበቡ አይቀርም። ነገ እንደኔ ከእስልምና የወጣ ሰው እስልምና ውስጥ ያለውን ሀዲስ አደባባይ ላይ ማውጣቱ አይቀርም። እኛ ባናወጣው አረቦች እያወጡት ነው። አረብ ሙስሊም የነበሩ ክርስቲያን የሆኑ አደባባይ ላይ እያጋለጡ ነው። ያኔ ምን ትሆናላችሁ? የሚሻለው ሀዲሶቻችሁን መመልከት እና ተሰብስባችሁ ሀዲሶቻችሁን ማረም ይሻላችኋል። ይሄ እውነታ ነው። እኛ ጋር መጋጨቱ ትርጉም የለውም። እኛ ሁለት ሶስት ሰዎች ብታሳስሩንም ብትገሉንም የእኛ ነገር እዙ ጋር ያበቃል። ነገር ግን የሀዲሳችሁ ጉድ፣ ሀዲስ ላይ የተቀመጠው ጉድ መጋለጡ አይቀርም። እኛ ገና አልነካ ነው። ገና ወደፊት የምናወጣው ብዙ ሀዲስ አለ። እናንተም ታውቁት አላችሁ ይልቁንም ውይይታችሁን አቁማችሁ ማድረግ ያለባችሁ ሀዲሳችሁ መፈተሽ ነው። ይህንን ለሁሉም ማድረሱልኝ። የችታችን እንኳ ምንም ሙስሊም ብትሆን የምታውቀው ነገር ስለሌለ አይፈረድባትም። ሙሐመድን የወዱት የነበረው በሀዲስና እንግዲህ በተመለከት ነው በሀዲስና በቁርአን የወዱት የነበረው በሴክሹዋል ግንኙነት ነው። ሴቶቹ በተለይ ሙሐመድ ሙሐመድ ሙሐመድ የሚሉት እራሳቸውን ለውሲብ ለጋብቻ አሳልፈው ለመስጠት ነው። ወንዶቹ ሳይቀሩ ይማልሉበት እንደነበረ ሀዲሶች ይናገራሉ። መሐመድን አይቼ ዘወር ብዬ ጨረቃን ስመለከት ውበቱ የተለየ ነበር እስከ ማለት ድረስ ወንዶቹ በዚህ መልኩ ለመሐመድ ይማልሉ እንደነበር ይታያል። ይሄ ደግሞ ክፉ ስፕሪት እንደሆነ ሁላችንም እናውቃለን። አይ እንደዛ አይደለም ካላችሁ ሐዲሳችሁን አስወግዱ፣ ሐዲሳችሁን አርቡ። እኛ ግን በህይወት እስካለን ድረስ ይህን ሀሰት ማጋለጣችን አይቀርም። ኃይል ለማንም አይጠቅምም። ህይወት ያለችው በእግዚአብሔር እጅ ናት። ማንም ከእግዚአብሔር እጅ ሊወስዳት አይችልም። የዓለም ህዝብ ቢሰበሰብ እኔ በእግዚአብሔር ጥበቃ ውስጥ ነኝ። እፎይ በእግዚአብሔር ጥበቃ ውስጥ ነው። ማንም ይህን ጉዳይ ሊያስቆሙ አይችልም። ለእናንተ መመክራችሁ ግን ሀዲሳችሁን እንድትመለከቱ ነው።